በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመስራ ወተስኡ ለወርሃ ጥቅምት በዛቲ ለተስካ ረባአ ለልደቱ ለእግዚእነ ኢየሱስ ክርስቶስም ቅድስት ድንግል ለክሌ ማርያም ወላዲተ አምላክ በስጋ ፀሐይሉ ወምረቱ ያሉ ምስሌነ ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥቅምት 29 በዚች ቀን የጌታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም የተወለደበት የልደቱ በዓል መታሰቢያ ነው። ለእርሱም ከቸር አባቱ መሐሪና ይቅርባይ ከሆነ ከመንፈስ ቅዱስ ጋር ክብር ምስጋና ይድረሰው ለዘላለሙ አሜን። ሰላም እብል በበትረ አሮን ዛስራየ አመፀገየ ወፈረየ እንበለይሰቀይ ማየ ኢየሱስ ክርስቶስ መድሃን የገጽየ ከመታድነኒ ስምር ኪያየ እስመ አንተ ትብየ መሃሩ ነዳየ በዚህ ችም ቀን በካህዲው ንጉስ በመክስሚያኖች ዘመን ቅዱስ ዲሜጥሮስ በሰማዕትነት አረፈ። ይህም ቅዱስ ከተሰሎንቄ ሀገር ነው። የከበረች ቤተክርስቲያን የቤተክርስቲያንንም ትምህርት ተምሮ በቀናች ሃይማኖት ጸና። ህዝቡንም የሚያስተምር ሆነ። ክብር ይግባውና የጌታችን ኢየሱስ ክርስቶስ ሃይማኖትን በመስበክ ብዙዎችን ከሰት መለሳቸው። ስለዚህም በካህዲው ንጉስ ዘንድ ወነጀሉ። ንጉሱም ወደ እርሱ እንዲያመጡት አዘዘ። በንጉሱም ዘንድ አንድ ስጋው የደነደነ የጸና አጥንቱ የሰፋ ሰው ነበር። ለሰዎችም ሁሉ እሱ ሁሉን የሚያሸንፍ እሱን የሚያሸንፈው የሌለው ይመስላቸው ነበር። ንጉሱም ይወደዋል ይመካበታልም። እንዲህም ይል ነበር ይህን አካሉ ግዙፍ የሆነ ሰው ለሚያሸንፍ እኔ ብዙ ገንዘብ ሰጠዋለሁ። በዚያን ጊዜ ስሙ በስጤዎስ የሚባል አንድ ክርስቲያናዊ ሰው ተነስቶ ወደ ቅዱስ ዲሜጥሮስ ሄደ። እንዲጸልይለትና በስጋውም ሁሉ አሸናፊ በሆነ በመስቀል ምልክት እንዲያማትብበት ለመነው። እርሱም በላዩ ጸለየለት። በስጋውም ሁሉ ላይ በመስቀል አማተበበት። ከዚህ በኋላ ወደ ንጉሱ ገብቶ ከዚህ አግስ ስጋው ግዙፍ ከሆነው ጋር ይታገለው ዘንድ ለመነው። ንጉሱም ፈቀደለት። በታገሉም ጊዜ ስጋው የደነደነው ያ ክርስቲያናዊ ሰው ስጋው የደነደነውን ያ ክርስቲያናዊ ሰው አሸንፎ ጣለው ፎጣለው። ንጉሱም አዘነ አደነቀም። ስጋው የደነደነውን በመሸነፉ አፈረ፣ ተመክቶበት ነበርና ንጉሱም ስለዚህ ነገር ወታደሮቹን ጠየቀ። እነርሱም ቅዱስ ዲሜጥሮስ በላዩ እንደ ጸለየለትና በሥጋው ላይም በመስቀል ምልክት እንዳማተፈበት ነገሩት። ንጉሱም ይህን በሰማ ጊዜ በቅዱስ ዲሜጥሮስ ላይ እጅግ ተቆጣ። ለአማልክት ዕጣን እንደሚያሳርግ እስከሚያሳርግ ድረስ እንዲገርፉት አዘዘ። ንጉሱም እንዳዘዘ እንደዚሁ አደረጉበት። የንጉሱንም ትእዛዝ ባልሰማ ጊዜ እስኪሞት ድረስ በጦሮች እንዲወጉት ሁለተኛ አዘዘ። ለቅዱስ ዲሜጥሮስም ይህን ፍርድ ነገሩት። ሃይማኖትን ትቶ ለአማልክት የሚሰግድ መስሏቸው ነበርና። ቅዱስ ድሜጥሮስም እኔ ከእውነተኛ አምላክ ከሕያው እግዚአብሔር ልጅ በቀር ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ለረከሱ አማልክት እሰግድ ዘንድ ዕጣን ማሳረግም አልፈቅድም፣ የወደዳችሁትን አድርጓላቸው። በዚያን ጊዜ ንጽሕት ነፍሱን በእግዚአብሔር እጅ እስከሚሰጥ ድረስ በጦር ወጉት። ሥጋውንም በጣሉት ጊዜ ምእመናን ወደ እርሳቸው ወሰዱት። የስደቱ ሞራ እስከሚያልፍ በሳጥን አድርገው በቤታቸው ውስጥ ሰውረው አኖሩት። የስደቱ ወራት ካለፈ በኋላ እግዚአብሔር ገለጠውና ከዚያ አወጡት። የአማራች ቤተክርስቲያንንም በተሰሎንቄ አገር ሰሩለት። ስጋውንም በውስጡ አኖሩ። ድንቅ የሆነ ታላቅ ታምርንም እያደረገ እስከዛሬ አለ። ሽታው እጅግ ጣፋጭ የሆነ የሽቱ ቅባት ከእርሱ ይፈሳልና በእምነት የሚቀቡትን በሽተኞች ሁሉ ያድናቸዋል። ይልቁንም በረፍት መታሰቢያ ቀን ከሌሎች ስለታት ተለይቶ በብዛት ይፈሳል። ከአውራጃቸው ሁሉ በብዙዎች ሰዎች አውራጃው ሁሉ ብዙዎች ሰዎች ይመጣሉ። ከዚህም ቅባት ወስደው በማሰሮቻቸው ያደርጋሉ። ይህች ምልክት እስከ ዓለም ፍጻሜ በመኖር እንድትገኝ ደጋጎች ከአይናት ምስክሮች ሆኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማይ ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለድም የጥር ወሰማይት ርጉ ዘገቦ በኲናት እስከ ስዕለት ከሕጽረኒ በጽጌ ቅድሳት እያማይርር ጎርኤየ በጸቃዋ አዜማ በስርት ፈዳ ያሰሆል መጥባይት ወመሪር ሞት። በዚችም ቀን የዲሜጥሮስ ወዳጅ የሰማይ ስቅጣር የእረፍቱ መታሰቢያ ነው። እግዚአብሔር በጸሎት ይማረን ለዘላለም አሜን። በዚችም ቀን የተመሰገነና የከበረ የደብረ ሰኝ መምህር ፀቃዋ ድንግል አረፈ። የዚህም ቅዱስ አባቱ ካህን ነው። በጥበብና በበጎ ተግሣጽም አሳደገው። መለኮታዊ ትምህርትንም ሁሉ አስተማረው። አድጎ አርባ ዓመትም በሆነው ጊዜ አባቱ አንድ ገዳም ውስጥ መነኮሰ። ለመምህርነትም ተመርጦ በአባ ገብረ ማርያም ወንበር ላይ ተሾመ። በዚያን ጊዜ አባቱ ለልጁ የምንኩስና ልብስ አለበሰው ስሙንም ፀቃው አድንግል ብሎ ሰየመው። ከዚያችም ጊዜ ጀምሮ ያለማቋረጥ በጾም በጸሎት ብዙ በመስገድም ታላቅ ተጋድሎን ተጋደለ። ከዚህም በኋላ አባቱ ባረፈ ጊዜ በአባቱ ፈንታ ተሾመ። መንጋዎቹንም እንደ ሐዋርያት ስርዓት በመልካም አጠባበቅ ጠበቀ። በሌሊቱም ሁሉ ከባህር ውስጥ ቆሞ ያድራል። ከባህሩም ሲወጣ ብወዙ በምድር ላይ እስከሚንጠፈጠፍ ስግደትን ያዘወትራል። ምጉም ደረቅ እንጀራ ነው። ጠጅ ወይም ጠላም አይጠጣም። እግዚአብሔርም በእጆቹ ላይ ታምራትን አደረገ። በጎዳናም ሲጓዝ ከታናሾቹ ከታናሽነቱ ጀምሮ ሄዶ የማያውቅ መጻጉን አገኘ። በስመ አብ ወወልድ በመንፈስ ቅዱስ ብሎ የተጸለየበትን ውሃ በላዩ ሮጨ፣ በመስቀሉም ምልክት አማተበበት በዚያን ጊዜም ዳነ ከዚህም ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ጥቂት ታሞ በሰላም አረፈ እግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ ጸሎት ይማረን በረከቱም ከእኛ ጋር ትኖር ለዘላለሙ አሜን